የተወዳችሁ ቅዱሳን ይሄ የመጽሐፍ ቅዱስ ጥናት ጉዟችን ነው። የጌታ ጸጋና ሰላም በያላችሁበት ይብዛላችሁ። 26ኛ ቀናችን ላይ ደርሰናል። ዛሬ በ26ኛ ቀናችን ከዘፀአት ምዕራፍ 31 እስከ 33 ድረስ ያለውን ነው የምናነበው። እንግዲህ መስከረም አንድ ዘፍጥረት አንድ ጳጉሜ አምስት ራዕይ 22 ብለን ተነስተናል። ጸጋ ይበዛልናል። ያልተቀላቀላችሁን አሁንም እንድትቀላቀሉን ግብዣን አቀርባለሁኝ። ከዘፀአት ምዕራፍ 31 ጀምሮ አብረን እናነባለን። በጌታ በኢየሱስ ስም አነባለሁ። ዘፀአት ምዕራፍ 31 እግዚአብሔር ሙሴን እንዲህ ብሎ ተናገረው። እይ ከይሁዳ ነገድ የሚሆን የሆር የልጅ ልጅ የኡሪ ልጅ ባስለኤልን በስሙ ጠርቼዋለሁ። በስራ ሁሉ ብልሃት፣ በጥበብም፣ በማስተዋልም፣ በእውቀትም የእግዚአብሔርን መንፈስ ሞላሁበት። የጥበብን ስራ ያስተውል ዘንድ፣ በወርቅና በብር በናስም ይሰራ ዘንድ፣ ለፈርጥ የሚሆነውን የእንቁ ድንጋይ ይቀርጽ ዘንድ፣ እንጨቱንም ይጠርብ ዘንድ፣ ስራውንም ሁሉ ይሰራ ዘንድ። እኔም እነሆ ከእርሱ ጋር ከዳን ነገድ የሚሆን የአሂሳሚክን ልጅ ኤልያብን ሰጠው። ያዘዝኩትን ሁሉ ያደርጉ ዘንድ በልባቸው ጥበበኞች በሆኑት ሁሉ ጥበብን አኖርኩ። የመገናኛውን ድንኳን፣ የምስክሩንም ታቦት በእርሱ ላይ ያለውንም የስሬት መክደኛውንም፣ የድንኳኑንም እቃ ሁሉ፣ ገበታውንም፣ እቃውንም ከእቃው ጋር ሁሉ፣ የነፃውን መቅረዝ የእጣን መሰዊያውን ለሚቃጠል መስዋዕት የሚሆነውንም መሰዊያ እቃውን ሁሉ የመታጠቢያውንም ሰን መቀመጫውንም በብልሃት የተሰራውንም ልብስ በክህነት እኔን የሚያገለግሉበትን የካህኑን የአሮንን ልብሰተ ክህኖና የልጆቹን ልብስ የቅብአቱንም ዘይት ለመቅደሱም የሚሆን የጣፋጭ ሽቶን እጣን እንዳዘዝኩ ሁሉ ያደርጉ። እግዚአብሔርም ሙሴን እንዲህ ሲል ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው እኔ የምቀድሳችሁ እግዚአብሔር እንደሆንኩ ታውቁ ዘንድ በእኔና በእናንተ ዘንድ ለልጅ ልጃችሁ ምልክት ነውና ሰንበቶችን ፈጽሙ ጠብቁ ስለዚህ ለእናንተ ቅዱስ ነውና ሰንበትን ጠብቁ። የሚያረክሰውም ሰው ሁሉ ፈጽሞ ይገደል፣ ስራንም በእርሱ የሰራ ሰው ሁሉ ከሕዝቡ መካከል ተለይቶ ይጥፋ። ስድስት ቀን ስራን ስራ፣ ሰባተኛውም ቀን ግን ለእግዚአብሔር የተቀደሰ የእረፍት ሰንበት ነው። በሰንበት ቀን የሚሰራ ሁሉ ፈጽሞ ይገደል። የእስራኤል ልጆች ለልጅ ልጃቸው ለዘላለም ቃል ኪዳን በሰንበት ያርፉ ዘንድ ሰንበትን ይጠብቁ። እግዚአብሔር ሰማይና ምድርን በስድስት ቀን ስለፈጠረ በሰባተኛውም ቀን ከስራው ስላረፈና ስለተነፈሰ በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ነው። እግዚአብሔር ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ ሁለቱን የምስክር ጽላቶች ሰጠው። ምዕራፍ 32 ህዝቡ ሙሴን ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው፣ ይህ ከግብጽ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና፣ ተነስተ በፊታችን የሚሄዱ አማልክት ስራልን አሉት። አሮንም በሚስቶቻችሁ በወንዶችና በሴቶች ልጆቻችሁም ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጦልኝ አላቸው። ሕዝቡም ሁሉ በጆሮቻቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክትህ ናቸው አላቸው። አሮንም ባየው ጊዜ መሰዊያን በፊቱ ሰራ። አሮንም ነገ የእግዚአብሔር በዓል ነው ሲል አወጀ። በንጋውም ማልደው ተነስተው የሚቃጠል መስዋዕት ሰው የደህንነት መስዋዕትንም አቀረቡ። ህዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ። እግዚአብሔር ሙሴን ከግብጽ ምድር ያወጣው ህዝብ ኃጢአት ሰርተዋልና፣ ሂድ ውረድ። ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ፤ ቀልጦ የተሰራ የጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም፣ ሰውለትም። እስራኤል ሆይ እነዚህ ከግብጽ ምድር ያወጡ አማልክትህ ናቸው አሉ ሲል ተናገረው። እግዚአብሔር ሙሴን እኔ ይህን ህዝብ አየሁት፣ እነሆም አንገተ ደንዳና ህዝብ ነው። አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸውም ተወኝ፤ አንተንም ለታላቅ ህዝብ አደርጋለሁ አለው። ሙሴም በእግዚአብሔር በአምላኩ ፊት ጸለየ አለም፣ አቤቱ ቁጣህ በታላቅ ኃይልና በጽኑ እጅ ከግብጽ ምድር ባወጣሁ በህዝብህ ላይ ስለምን ተቃጠለ? ግብጻውያንስ በተራራ መካከል ሊገድላቸው ከምድርም ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? ከመዓትህ ተመለስ፣ ለህዝብህም በክፋታቸው ላይ ራራ። ዘራችሁን እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኳትን ምድር ሁሉ ለዘራችሁ ሰጣት አለው ለዘላ ዓለምም ይወርሷታል ብለህ በራስህ የማልክላቸውን ባሪያዎችህን አብርሃምንና ይስሐቅን እስራኤልን አስብ። እግዚአብሔርም በሕዝቡ ላይ ሊያደርግ ስላሰበው ክፋት ራራ። ሙሴም ተመለሰ፣ ሁለቱንም የምስክር ጽላቶች በእጁ ይዞ ከተራራው ወረደ። ጽላቶቹም በዚህና በዚያ በሁለቱ ወገን ተጽፎባቸው ነበረ። ጽላቶቹም የእግዚአብሔር ስራ ነበሩ። ጽፈቶቹም በጽላቶች ላይ ተቀረጸባቸው የእግዚአብሔር ጽሕፈት ነበረ። እያሱም እልል ሲሉ የህዝቡን ድምፅ ሰምቶ ሙሴን የሰልፍ ድምፅ በሰፈሩ ውስጥ አለ አለው። እርሱም ይህ የድል ነሾዎች ወይም የድል ተነሾዎች ድምፅ አይደለም፣ ነገር ግን የዘፈን ድምፅ ሰማለሁ አለው። እንዲህም ሆነ ወደ ሰፈሩ ሲቀርብ ጥጃውንም ዘፈኑንም አየ። የሙሴም ቁጣ ተቃጠለ፣ ጸላቶቹንም ከእጁ ጥሎ ከተራራው በታች ሰበራቸው። የሰሩትንም ጥጃ ወስዶ በእሳት አቀለጠው፣ እንደ ትቢያም እስኪሆን ድረስ ፈጨው፣ በውሃም ላይ በተነው፣ ለእስራኤል ልጆች አጠጣው።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 ህዝቡ ስድ እንደተለቀቁ ባየ ጊዜ በሰፈሩ ደጅ ቆሞ የእግዚአብሔር ወገን የሆነ ወደ እኔ ይምጣ አለ። የሌዊም ልጆች ሁሉ ወደ እርሱ ተሰበሰቡ። እርሱም የእስራኤል አምላክ እግዚአብሔር እንዲህ ይላል የእናንተ ሰው ሁሉ ሰይፉን በወገቡ ላይ ይታጠቅ። በሰፈሩም ውስጥ በዚህና በዚያ ከበር እስከ በር ተመላለሱ፣ የእናንተም ሰው ሁሉ ወንድሙን፣ ወዳጁንም ጎረቤቱንም ይግደል አላቸው። የሌዊም ልጆች ሙሴ እንዳለ አደረጉ። በዚያም ቀን ከሕዝቡ ሶስት ሺህ ሰዎች ሞቱ። ሙሴም ዛሬ በረከትን እንዲያወርድላችሁ እያንዳንዳችሁ በልጃችሁና በወንድማችሁ ላይ ዛሬ እጃችሁን ለእግዚአብሔር ቅዱስ አድርጉ አለ። በነጋውም ሙሴ ለሕዝቡ እናንተ ታላቅ ኃጢአት ሰርታችኋል አሁንም ወደ እግዚአብሔር እወጣለሁ ምናልባት ኃጢአታችሁን አስተሰርይላችኋለሁ፣ አላቸው። ሙሴም ወደ እግዚአብሔር ተመልሶ ወዮኒ ህዝብ ታላቅ ኃጢአት ሰርተዋል፣ ለራሳቸውም የወርቅ አማልክት አድርገዋል። አሁን ይህን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፍከው መጽሐፍ እባክህ ደምስሰኝ አለ። እግዚአብሔር ሙሴን የበደለኝን እርሱን ከመጽሐፌ ደመሰሰዋለሁ። አሁንም ሂድ፣ ይህንን ህዝብ ወደ ነገርኩ ምራ። እነሆ መላአኬ በፊትህ ይሄዳል። ነገር ግን በምጎበኝበት ቀን ኃጢአታቸውን አመጣባቸዋለሁ አለው። አሮን የሰራውን ጥጃ ስለሰሩ እግዚአብሔር ህዝቡን ቀሰፈ። ምዕራፍ 33 እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ሂድ ለአብርሃምና፣ ለይስሐቅ፣ ለያዕቆብም ለዘርህ እሰጣታለሁ ብዬ ወደማለኩባት ምድር፣ ወተትና ማርም ወደምታፈሰው ምድር አንተ ከግብፅ ምድር ካወጣው ህዝብ ጋር ከዚህም ውጣ። አንገተ ደንዳና ህዝብ ስለሆን በመንገድ ላይ እንዳላጠፋህ እኔ ባንተ መካከል አልወጣምና በፊት መልአክን እሰዳለሁ ከነዓናዊውን አሞርሃዊውን ኬጥያዊውን ፌርዛዊውን ኤውያዊውን ኢያቡሳዊውን አወጣልሃለሁ። ህዝቡም ይህን ክፉ ወሬ ሰምተው አዘኑ። ከእነርሱ ማንም ጌጡን አለበሰም። እግዚአብሔር ሙሴን ለእስራኤል ልጆች እናንተ አንገተ ደንዳና ህዝብ ናችሁ፣ አንድ ጊዜ በእናንተ መካከል ብወጣ አጠፋችኋለሁ። አሁንም የማደርግባችሁን አውቅ ዘንድ ጌጣችሁን ከእናንተ አውጡ በላቸው አለው። የእስራኤልም ልጆች ከኮሬብ ተራራ ጀምረው ጌጣቸውን አወጡ። ሙሴም ድንኳኑን እየወሰደ ከሰፈር ውጪ ተክለው ነበረ። ከሰፈሩም ራቅ ያደርገው ነበረ። የመገናኛም ድንኳን ብሎ ጠራው። እግዚአብሔርንም የፈለገው ሁሉ ከሰፈር ውጪ ወዳለው ወደ መገናኛው ድንኳን ይወጣ ነበረ። ሙሴም ወደ ድንኳኑ በሄደ ጊዜ ህዝቡ ሁሉ ይነሱ ነበረ። እያንዳንዱም በድንኳኑ ደጃፍ ይቆም ነበረ። ሙሴም ወደ ድንኳኑ እስኪገባ ድረስ ይመለከቱት ነበረ። ሙሴም ወደ ድንኳኑ በገባ ጊዜ የደመና አምድ ይወርድ ነበረ በድንኳኑም ደጃፍ ይቆም ነበረ። እግዚአብሔርም ሙሴን ይናገረው ነበር። ህዝቡም ሁሉ የደመናውን አምድ በድንኳኑ ደጃፍ ሲቆም ያየው ነበረ። ህዝቡም ሁሉ ተነስቶ እያንዳንዱ በድንኳኑ ደጃፍ ይሰግድ ነበረ። እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበረ። ሙሴም ወደ ሰፈሩ ይመለስ ነበር። ነገር ግን ሎሌው ብላቴና የነዌ ልጅ ኢያሱ ከድንኳኑ አይለይም ነበረ። ሙሴም እግዚአብሔር እነሆ አንተ ይህን ህዝብ አውጣ ትለኛለህ ከእኔም ጋር የምትልከውን አላስታወቅከኝም አንተም በስምህ አወቁ ደግሞም በእኔ ፊት ሞገስ አገኘህ አልከኝ። አሁንም በፊትህ ሞገስ አግኝቼ እንደሆነ አውቅህ ዘንድ በፊትህም ሞገስ አገኝ ዘንድ መንገድህን እባክህ አሳየኝ። ይህም ህዝብ ህዝብህ እንደሆነ ተመልከት አለው። እግዚአብሔርም እኔ ከአንተ ጋር ይሄዳለሁ አሳርፈህም አለው አለው። እርሱም አንተ ከኛ ጋር ካልወጣህስ ከዚህ አታውጣን። በምድር ፊት ካለው ህዝብ ሁሉ እኔና ህዝብህን የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣ እኔና ህዝብህ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል? አለው። እግዚአብሔርም ሙሴን በፊቴ ሞገስ ስላገኘ በስምህም ስላወቅኩ ይህን ያልከውን ነገር አደርጋለሁ አለው። እርሱም እባክህ ክብርህን አሳየኝ አለ። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርንም ስም በፊትህ አውጃለሁ፣ ይቅርም የምለውን ይቅር እላለሁ፣ የምምረውንም እምራለሁ አለ። ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለ። እግዚአብሔርም አለ፣ እነሆ ስፍራ በእኔ ዘንድ አለ፣ በአለቱም ላይ ትቆማለህ። ክብሬን ባለፈ ጊዜ በሰንጣቃው አለት አኖርሃለሁ፣ እስካልፍ ድረስ እጄን በላይህ እጋርዳለሁ። እጄንም ፈቀቅ አደርጋለሁ፣ ጀርባይንም ታያለ፣ ፊቴ ግን አይታይም። የ26ኛ ቀን ንባባችን ይህንን ይመስል ነበረ። ነገ በ27ኛ ቀን ንባባችን እንገናኛለን። ቲክቶክ ላይ ና ቴሌግራም ላይ ከምሽቱ 3 ሰዓት ጀምሮ በቀጥታ ስርጭት የእግዚአብሔርን ቃል እናነባለን፣ እናጠናለን። ጆይን እንድታደርጉኝ ይጋብዛለሁኝ። እንዲሁም ደግሞ አስተያየት መስጫው ላይ የቀረላችሁን ነገር እናንተም ደግሞ ብታካፍሉን እንታነጻለን። ጸጋ ይብዛላችሁ።